ሰላም ሰላም የተወደዳችሁ የቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ እንደምታዩት እዚህ ነው የምገኘው። ማሽን ላይ ያየው ነው የምገኘው ማለት ነው። እና አሁን ያለበት ሁኔታ በጣም የሚያሳዝን ነው እና አላሳያችሁ። በጣም ፀሐዩ በጣም ከሚባለው በላይ አድርቆት ከምንም በላይ አድርቆት ው እንደምታዩት ማለት ነው። ካሜራውና ዙሪያ ላሳያችሁ ማለት ነው። ታዩታላችሁ እንግዲህ ማሽላው አሁን ላይ እንደዚህ መስሎ ነው። ልም ያለ ፀሐይ ነው ያው ፀሐይ በጣም ፀሐይ አይገልፀውም። ልም ልም ያለ ማለት ነው። አሁን እንደምታዩት በጣም እየደረቀ ወደ ታች ደህናው መሬት የተወሰነ የደረቀው ደግሞ እንደምታዩት ዝም ብሎ ባዶ መሬት ነው እና ቶሎ ከገባ ያው ክረምት ብዙም ቶሎ ስላልገባ ነው። እና እንደምታዩት ይህንን ይመስላል ማለት ነው። ይህን እያየሁ ነው የምገኘው እንደዚህ አይነት ማሽላ ነበረኝ እና ፀሐዩ ከምነግራችሁ ከምነግራችሁ በላይ ይጋረፋል፣ በጣም በጣም ማለት ነው እና ዛሬ ይህንን እያየሁ እገኛለሁ ማለት ነው።